አሰላሙ አለይኩም ወራህመቱላሂ በረከቱ ድና የተከበራችሁ ተመልካቾች እንደት ናችሁ ደህና ናችሁ ወይ እኔ አለሁ አልሀምድሊላሂ ጋ ሀይገ ዛሬ እንግዲህ የምንሰራው ቺኪን ሻወርማ ነው ማለት ነው ቺኪንማ ያው ሰኒያ ሻወርማ ማለት ነው የምንሰራው አብራችን ቆየስችጋ መጥበሻ እንግዲህ ጥጃለሁኝ ከዛ የገበታ ቂቤ አደረኩኝ ከዛ በኋላ ደግሞ ዘይት የገበታ ቂቤ ሁሌ እሳት ላይ ስታረጉ እንዳያርባችሁ ማለት ነው ዘይት ኖርማል ዘይት ባርጉበት ማለት ነው እንዳያር እንትኑ ዝብዳውን ማለት ነው። ወይንም ደግሞ የገበታው ቅቤ እና ውድ ተመልካቶቼ ይሄንን ቅቤውን ያው ቶሎ እንዲቀልጥልን በማማሰያ ይዤ እንትንለዋሉ ማለት ነው። ከዛ በኋላ እንግዲህ ትንሽ ቅቤውን እንዲቀልጥልን ቶሎ ብለን ሽንኩርታችን ጨ ይሄንን ቀይ ሽንኩርት ደቅቀር የከተፍኩት ነጭ ቀይ ሽንኩርት ነው ማለት ነው። ከዛ በደንብ ባርገን እናበስለዋለን እና አባይ ይሄንን ሽንኩርት በደንብ አድርገን እናበስለዋለን ማለት ነው። ያው እንትን ሳይል ካለሮንስ በጣም ብራውን ሳይሆን ማለት ነው ቆንጆ አድርገን ጥብስ እናድርገዋለን ማለት ነው። እና ውድ ተመልካቾቼ በደንብ እንትን እስከሚልልን ድረስ ያው እንግዲህ ስራ ላይ ነበርኩኝ፣ ባይዘው እዚህ ጋር ጠፍቻለሁኝ። ያው እንግዲህ ረመዳን ላይ እንደምታውቁት በጣም ያው ስራ ይበዛልና ለዛ ነው ሀዋይ ሌላ ስራ ይዤ ነው መኖር። ተመጋዎቺ የቤት ያድ ሲሆናችሁ ሰብስክራይብ እና ላይክ ሸር በማድረግ ዋነ አበረታቱኝ። ከዛ እስቺ ጋር ደግሞ እሷ ሰፈር እንግዲህ ድስት ጥጥናል፣ አይታያችሁም በእርግጥ ዘድስት እንትነ ዘይት እጃለማል ና ይህንን ድንች የተከተፈ ያው በትንሽ በትንሹ የተከተፈ ድንች ነው ሻወርማ ድጃቻችን ድንች እና በዶሮ ብቻ ነው የምንሰራው ማለት ነው። ሻወርማ ቺኪናችን ማለት ነው። እና ያው እየጠበስኩ ነው እዛ ሰፈር ላይ ይሄ ደግሞ ያው ሶሱ ነው የምንሰራው ማለት ነው። ሀዋይ ብቅል በጣም ቆንጆ ነበረ፣ የእውነት ይነብራቸው ወደውት አጣይቁኝ። እነሱ ያቀረብኩላቸው እኔ በክብዝ ነው በክብዝ ነው ያቀረብኩላቸው ማለት ነው። ሀባይቢ እና ያው ባይዞ ግን እኛ ቤት እንደዚያ ነገር ያው ኖርማል ነው ማለት ነው። እና ያው ግማሻቸው በባዶኑም በልተውታል። ኖርማሌ ማለት ነው። በማንኪያ ይበላል ማለት ነው። እና ግን ያው ግማሻቸው በክብዝ ያቅርቢው በክብዝ በጣም ነው የወደዱት። ከክብዝ ጋ ነው የሚቀርበው። እናንተ ግን ደስ ካላችሁ ነገር ማቅረብ ብቻውን ማቅረብ ከምግብ ጋር እና ደግሞ በክብዝም ማቅረብ ብቻችሁ፣ ግን ከምግብ ጋር ነው የሚቀርበው፣ ከክብዝ ዓረቢ ክብዝ ጋር ነው የሚቀርበው ለማለት ፈልጌ ነው። እና ይሄው እንግዲህ ሽንኩርታችንን እንደምታዩ እየተጠበሰልን ማለት ነው። በደንብ አድርገን ጥብስ እናድርገዋለን። እና ሀባይቢ ማለት ነው ቪዲዮውን እስከምጥሻው በማየት እንግዲህ ከጎን የሆኑ ሀባይብ ግልቢ ኢንሻላ እንግዲህ ቆንጆ ቆንጆ ነገር ላይ ለየት ያለ ነገር እላችሁ ለመምጣት ሞክራለሁኝ። እናንተም ያው እየበረታታችን እና ስለምትከታተሉኝ ከልብ ነው የማመሰግነው። አመት የለም እላችሁ ማለት ነው። እና ያው እንግዲህ በዚህ መልኩ እያማሰል ነው እንትን እንላለን። ከዛ እችጋር ነጭ ሽንኩርትና ዝንጅብል እኔ ከትፊ አንድ ላይ ነው የማስቀምጠው። ያው እንግዲህ በደንብ እንትን ብዬ ፈቅፍቄ አንድ ላይ አስቀምጠዋለሁ ማለት ነው እና ነጭ ሽንኩርትና ዝንጅብል ትንሽ እየጨመረ ያለው የተፈቀፈቀ መድቀቅም ትችላችሁ። እናንተ ከፈለጋችሁ ደግሞ መክተፍም ትችላችሁ። ግን ሲከተፍ የሆነ ምላስ ላይ ሲበላ ያስታውቃል እና ብትፈቀፍቁት ወይም ደሞ ብትፈጩ አሪፍ ነው። ለምን አያስታውቅም፣ በቃ ሽታው ጣዕሙ ነው እንጂ ሲበላ ጥርስ ላይ አያስታውቅም ማለት ነው። እና ያው በዚህ መልኩ እናማስለዋለን። ልክ የነጭ ሽንኩርትና የዝንጅብል ሽታ ሲወጣ ዶራችን ጨምራለን ማለት ነው። እስቲ ቀድሮ ያው ደቃቅ አለ ኪዩብ ነው የከተፍኩት ያው እንደ ድንቹ ቴንሽ ነው የከተፍኩት ግን ድቅቅ ያለ አይደለም ሚዲዮም ነው የከተፍኩት ማለት ነው በዚህ መልኩ እናደርጋለን ባጃ ሰርድጃጅ ነው የተጠቀሙ። ሰርድጃጅን በደንብ ጥብ አድርጌ ከትፌ አጥቤ ሎሚና እንትና ቬኔገር፣ ሎሚና ጫውነውን ያድርጌ የማጥበው ለምን የሆነ ዱቄት ነገር አለው እንትን የሆነ ምን ልበላቸው፣ የሆነ ሊጥ ነገር ነው የሚሆነው። ሰርድጃጅ ውሃ ላይ ስታረጉት ና ስታጥቡት ደግሞ ያ ነገር ይሄድና ጠንከር ይላል ማለት ነው። ና እንደሱ አጥቤ በማንጠፍጠፊያ በማንጠፍጠፊያ፣ ምክንያት በምክንያት አባይቢ ውሃው እንዲወጣ ነው። ይሄ ልክ አሁን እንደዚህ መጥበሻ ላይ ስታረጉት ውሃ በጣም ውሃ ይሆንባቸዋል። እና ግን ከንጠፈጠፋችሁት በደንብ ከደረቀ ዶሮውን ስትጠብሱት በቃ ደረቅ ያለ ቶሎ የመብሰል እንትን አለው ማለት ነው። አያቱት እንደዚህ ነው፣ ውሃውን እንደዚህ ነው የሚወጣው። ማን በደንብ እንትን ስታረጉት እና ይህና ክልም ስለተንጠፈጠፈ ነው። እና አሁን እዚህ ጋር ማሳላ ነው የጨመርኩት ይሄ አሁን እነዚህ የጨመርኳቸው እንትኖች ናቸው። የሚታይ ይመስላል ግን አይታይም። አያችሁት የፓስታ ቅመም ነው የጨመርኩት። ኦሪጋኖ፣ አጅባን፣ ሮዝመሪ የተለያየ ቅመም ያለውን የላቭ ባስታ የሚል ላቭ ባስታ የሚል ቅመም ማለት ነው እና ሙሸከል ወረ እንትኖች ማለት ነው። ጨመ እስቲጋ ቆንጆ በርበሬ የጨመርኩበት እስቲጋ እንግዲህ ከሙን ከዛ በኋላ እናማስለዋለን። እናንተ እንግዲህ ስፓይስ የሚወዱ ከሆነ እኔ ልጆች ስላሉብኝ ቼሊ ፓውደር አልጨመርኩኝም፣ ግን ስፓይስ የሚወዱ ከሆነ ቼሊ ፓውደር መጨመር ትችላላችሁ። እና በዚህ መልኩ እናማስለዋለን። በጣም ቆንጆ ነው ጋይስ፣ ሽታው እራሱ፣ ቢስሚላህ በጣም ቆንጆ ነው በጣም ትወዱታላችሁ እውነቴን ነው የምላችሁ። እና በዚህ መልኩና ማስተላለን እና ባይ ይሄ ደግሞ እንትን ነው የጨመርኩበት ሙሸከል እንትኖች ናቸው ቴሊዎች ማነው? ነው ግን እንትን አይደለም። ምድር የሚባለው ምድር ይሄ ጨው አይደለም። እስቲ ጋር ደግሞ ድብስ ርማን ጨምር ያለው ትንሽ። ይሄ ድብስ ርማን ሶስት አይነት ሙሸከል ነው የጨመረኩት። ግን ያው ያሳየዋቸው ይመስለኛል፣ ግን ለካ ካሜራ ውስጥ አልገባም። ያው ማለት ነው እስችጋ ደግሞ ይሄው እንደምታዩት ድንች እየጠበስኩ እገኛለሁ። ጎልደን ካለር ሲያመጣልን እናወጣዋለን፣ እንደዚህ አድርገን እናወጣዋለን ማለት ነው። እስችጋ እንግዲህ ሶሳችን ደርሰዋል። እስችጋ እንግዲህ እንግዲህ የ በሸሚሉ ነው የምንሰራው። በሸሚል ስላችሁ ክሬሙን ማለት ነው። ኩኪንግ ክሬም አለን ጂብን ጂብን ጅብን ግላስ ኮኪንግ ክሬም እና ግሽጣ ነው ያረኩት። ሁለት ግሽጥ እና አንድ ግላስ ኮኪንግ ክሬም፣ ሶስት ማንኪያ የ ይሄ ጅብን ግላስ የጨመርኩት። ከዛ ትንሽ የጨው እና ቆንጆ በርበሬ እንጨምራለን። ከዛ በኋላ እንግዲህ በዚህ መልኩ ይሄ ቆንጆ በርበሬ እጨምራለሁ። ከዛ በኋላ እስቲ ጋ እንግዲህ ሰኒያችንን አዘጋጀነው። ኦሬዲ አልቋል ማለት ነው። አሁን ሰንያችን አዘጋጀን። ግላቭሳችን እናደርጋለን በእጃችን ስለምንጠቀም ማለት ነው። ከዛ በኋላ እስኪ ጋ ድንች እየጠበስ ነውን። ድንች ያው እንደምታዩ ዘይት የለውም፣ በሶፍት በደንብ አድርገን አድርቀነዋል። ያው ዘይት ሲበዛ ጥሩ አይደለም እና በጤናም ጥሩ አይደለም ዘይት ሲበዛ እና በዚህ መልኩ ድንችን ከሰራረኩኝ፣ ከዛ በኋላ አሁን ደግሞ ከላይ የምናደርገው ዶሯችንን ነው። ዶሯችን በይዘ እንደዚህ ጥብስ ያደረኩበት እንደዚህ ወርቃማ ከለር ያደረገው ምንድነው? ድብስ ሩማኑ ነው። ትንሽ ያጠቆረው አሮ አይደለም፣ ድብስ ሩማኑ ጎልደን ከለር እንዲያመጣ አድርጎታል። እና ደግሞ ቆንጆ ጣም እንዲሰጣኝ አድርጎታል ማለት ነው። የቅመማ ቅመሙን ፍሌቨር ይሄ ምላሳችሁ ላይ ያስታውቃል። እና በጣም ቆንጆ ጣዕም ነበረው ማለት ነው። እና በዚህ መልኩ አደረግን። ከዛ አሁን ሶሳችን ከላይ እናደርገውን እየሰራ ነው በሸሚል ማለት ነው። ከዛ በደንብ አድርገን እናዳርሰዋለን። በዚህ መልኩ እናዳርሰዋለን። ከዛ በኋላ ከላይ አንለኩስ ከታች አንለኩስም፣ ከላይ ብቻ ለ20 ደቂቃ ብራውን እንዲሆን እስከሚሆን እናደርገዋለን ማለት ነው። ከዛ በኋላ እንግዲህ ከ20 ደቂቃ በኋላ እንደዚህ ሆኖ ደርሶልናል። ጎልደል ጎልደር ከለር ማለት ነው። እዚህ ጋር ሱማቅ ነው እና ሽንኩርት ጠብሻለሁኝ እኔ ያው ቀይ ሽንኩርት አልቆብኝ ነበረ ባይዘይ ነጩን ቀይ ሆኖ ያው ነጩ ያለረል እሱን ድቅቅ አርጌ ከተፈ ጠብሼ ነበር በኦይል ማለት ነው። እሱ ጋር ስኖቨር ነው ስኖቨር አረኩኝ። ከዛ በኋላ ደግሞ እንደምታዩት ሽንኩርቱን ከላይ አረኩኝ። ከዛ በኋላ ዲዛይን የምናደርግበት ነው ይሄ ማ እያደረግን ነው ያለ ነው። በስሎ ካለቀ በኋላ ሱማቁ ሳይበስል በፊትም ማድረግ ትችላላችሁ፣ ግን ከበሰለ በኋላ ሲሆን ያልፈለገ ሰው አንስቶ መብላት ይችላል፣ ውስጡ ሳይገባ ማለት ነው እና በዚህ መልኩ ከዛ ከላይ ደግሞ በቅዶ ንስ ንግድ ቀቅ አርጌ ከትፌ ነው ከላይ አረኩበትኝ በጣም ለዲዛይኑ ሲበለም ለአይንም በጣም ይማርካል እና አርጌበት አለው። ማን ነው ውድና የተከበራችሁ ተመልካቾቼ በዚህ መልኩ አልቆልና ማን ነው ሞክሩት ሞክሩት። ግዴ ግዴ ግዴ የግድ መሞከር አለባችሁ። የእውነት ነው የምላችሁ እና